ችግር የለውም አሁን ለጊዜው ረፍት ላይ እኔ በሳምንት ሁለት ቀን ዜና እንባለው ሬዲዮ ፕሮግራም አለኝ ስፖንሰር የለውም እዛ ላይ ይሰራለው ከዛ ውጭ ቤት ነኝ የቤትም ቤት የቤት እመቤት ይላል የቤት ቤት ቁጭ ውስጥ የሚቀመጥ ማለት ነው እናቶቻችን የቤት እመቤት አ ይቀመጣለን ቢዚ በሆን ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ ላይ በዚህ አውድ ነው የተረዳኸው። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ እዚህ ጋር የቤት መቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ፣ ሸበላ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንጅና፣ ለራሱ ቆንጆ ነበርኩ የሚል ቃል ተጠቅመ ሁሉ አወራ ስታወራ ሰማሁና፣ ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው አዋይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አቃለው እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቅኩ ምን ማለት ነው? ለዋሉ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው ቁንጅናዋ ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው። አደ ስለዚህ ቁንጅና ለማን የተሰጠንም? ለዚህ አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ፣ እንዲህ ነበርኩ ምናምን ስትል ስትል ሰማሁህ። እዚህ ጋር ደግሞ የቤትም መቤት እኔ ስትል ሰማሁህ፣ እና የተወሰነ እንደ እንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራኋቸው። ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይተሃቸዋል። በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው። አቻ ቃልም አይኖራቸውም እነሱ እነሱ የጽሑፉን አይቻቸዋሉ ግን አልደግመውም። እኔ እነሱ ሁሉ በአንተ የተጻጻፉ ናቸው። ይኸውላችሁ ግኝ ነው ግኝ ነው ግኝ ነው ቀጥሮ ይመጣ ግኝ ነው። አትምተው አትምተው አታ አትምተው ጋዜጠኛው ጌ መሆኑ በይፋ ተረጋገጠ። ከዚህ ቀደም በዚህ ቆሻሻ ድርጊት ላይ መሰማራቱን ገልጸን ይፋ ብናደርግላችሁም በምላሹ ግን የደረሰብን ስድብ ነበር። ብዙዎቻችሁ የአእምሮ ታማሚ የሆነን ሰው ስም አጠፋችሁ ብላችሁ ወቅሳችሁንም ነበር ሆኖም እውነት እያደረ መውጣቱ አይቀርም ና ይኸው ዛሬ ላይ በይፋ በማስረጃ ተረጋግቷል። ይሄ ሶፎንያስ የተባለ ጋዜጠኛ እጅግ የዘቀጠን ና የበከተን ዘግናኝ ነገር ሲያደርግ እጅ ከፍንጅ ተይዟል። ከዚህ ቀደም ታስታውሱ እንደሆነ በፌስቡክ ገጹ ለአንድ ሰው የጻፈው ቀፋፊ ሜሴጅ ይፋ ወጥቶ ብዙዎችን ሲያጨቃጭቅ ነበር። ታዲያ በወቅቱ ሶፎንያስ አይኑን በጨው አጥቦ እግረኛው ሚዲያ ላይ በመቅረብ ነገሩን ሊያስተባብል ሞክሮም ነበር። በዚህ ወቅትም በርካቶች ተታለው አዝነውለት ከጎኑ ቆሞ ነበር። የአእምሮ ታማሚ ነበር መባሉ ሲጨመር ደግሞ የሰውን ልብ በቀላሉ አሸንፎም ነበር። ነገር ግን ማንም በአእምሮ ህመም ሰበብ ተደብቆ ይህን የረከሰ የግብረ ሶዶማዊነትን እርኩሰት እያደረገ መኖር አይችልም። አስቀድመን እንዳልናችሁ እውነት ጊዜ ጠብቆ ይፋ መውጣቱም አይቀርም። ጋዜጠኛው ግብረ ሶዶማዊ መሆኑ በይፋ ተረጋግጦ ባረጋገጡ ወጣቶች ድብደባ ደርሶበታል። እዚህ ጋር ይህን ነገር በማስረጃ ያረጋገጠውን ወንድማችን ፍሪዘርን እያመሰገንን ነገሩን በዝርዝር እንንገራችሁ። አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንጅና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ለራሱ ቆንጆ ነበርኩ የሚል ቃል ተጠቅመ ሁሉ አወር ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ፣ እኔ ወንድ ቆንጆ ነ ሲል አላልፍም። ልክ አሁን እንደጠየኩ ምን ማለትህ ነው ብለዋለሁ። ተው እንጂ ቆንጆ፣ ወንድ ቆንጆ፣ ሴት ነው። ሴት ናት ቆንጆ የምትባለው ቁንጅናዋ ተብሎ የሚገለጸው በነገርህ ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው። ስለዚህ ቁንጅና ለማን የተሰጠ ነው? ለቤት ማለት ያደላል። አይደለም ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው። የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ፣ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት ቤት ስትል ሰማሁህ እና የተወሰነ እንደ እንትንም ስላየሁት ነው ተልኮልኝ። ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይተሃቸዋል። ተጻፋቸው በእኛ ማህበረሰብ በጣም ውርድ ብቻ በጣም ኑር ነው ሰቅጣጭ ናቸው። አቻቃልም አይኖራቸው እነሱ እነሱ የጽሁፉን አይቻቸዋሉ። ግን አልደግሞ ምን እነሱ ሁሉ በአንተ የተጻጻፉ ናቸው። እንደገና ይህን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ እንደዚህ እንደዚህ የሚሰሩ ሰዎች ናቸው። እና እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ እያየው ከሆነ ይህን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ፣ ለምን አንተ ቶሎ እንትን አትልም? ሃክ ተደርጎብኝ አልከው ከአንድ ቀን በፊት ነው ፓስዋርድ ፓስዋርድ ተደርጎብኝ ነው ፓስዋርድ የተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው፣ እንዲያውም ለአጭር ሰዓታት መስሎ ነበረ። ለረጅም ጊዜ በእሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ፣ ያ ጓደኛ ስልኩ ላይ ኦልሬዲ ሴብድ ሆኗል። ስለዚህ አንተ የተጻጻፍካቸውን ነው እሱ እስክሪንሻት እያደረገ ያወጣባቸው ወይስ እራሱ የተጻጻፋቸው? ኦኬ በጣም የሚገርም ነገር ነው። አያድርስ ነው፣ አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። ይቺም ይቺም ዝና ሆነ ደግሞ ሰው ስትረስ ማን አልነበረብኝ፣ ጭራሽ ስትረስ ለመፍቀር ነው። ግን እኔ አልተጨነኩም ኧረ ተመስገን ይኸኛው ግን የተጻጻፈው በአንተ ቋንቋ ያየዋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። እኔ ልክ ናቸው እንደዛ ነው የሚመስለው ምን ያህል ጎዳህ ምን ያህል መጀመሪያ ያስደነግጣል። ከዛ ግን ኖርማል አይነ ኮሜንቶቹ ተጠያቂ ሶፊዬ የሚል ዩትዩብ ቻናል አለኝ። እስቲ አስተዋውቅልኝ ሲለም ስትሰራ የሚል መልስ ነበር ከጠያቂው የተመለሰለትም ጓጓ ይላል ራስን ተቆላለህ ሶፊ ሚዲያ፣ ሶፊ ቲዩ በጣም ብዙ አለ። እሺ ችግር አለ። በዚህ በአለም በፈጠነበት ጊዜ ራስ በራስ ካላቆለባበስ ማን መጥቶ እንዳይቆለባበት እኮ ራስ አቆለባብ ስጥራ እኮ አይደለም። በስራ ግለጽ ነው ነው ፕሮግራም ማን አቤት ይላል። ስጠራ አቤት የሚለው ማነው? ሰሞኑ ደግሞ የሶፎንያ ስም ከህመሙ ውጪ በሀገራችን ባህልና ወግ እንዲሁም በህገ መንግሥታችንም የሚያስጠይቅ አልባሌና አጸያፊ ነገር ከስሙ ጋር ተነስቶ ተመልሶ መነጋገሪያ ሆኗል። እኛም እንደ ኢትዮ ኢንፎ ምን ተባለ፣ እርሱስ ምን መልስ ሰጠ የሚለውን ለመመልከት ሞክረ ነበረም። በፍጹም አላደረኩም፣ አሳማኝ መረጃ የታል ሲል መልሶ ይጠይቃል። ጥያቄውም አለኝ ያለውን መረጃ ይከፍትና በመረጃው ሶፎንያስ ስራ ፈትቶ እቤት እንደተቀመጠ በመግለጽ የቤት እመቤቶኛለሁ ሲል የተናገረውን ድምፅ ይሰማል። ድምፅህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ይ ነው ታዋክ ስ ያሰሙ ችግር የለውም። አሁን ለጊዜው ራስት ላይ እኔ በሳምንት ሁለት ቀን ዜና እንባለው ሬዲዮ ፕሮግራም አለኝ ስፖንሰር የለውም እዛ ላይ ይሰራለሁ። ከእዛ ውጪ ቤት ነኝ የቤት እመቤት። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችሁ የቤት እመቤት አ ትቀመጣለን። ቢዚ መሆን ደስ ላይ ነበር ድሮ በጣም ቢዚ ነበር። በዚህ በዚህ አውድ የተረዳኸው የቤት እመቤት ሌላ ምን ትርጉማለህ? የቤት እመቤት ሆኛለው የሚለውን እንዴት ነው የተረዳኸው? ተብሎ በድጋሚ የተጠየቀው ሶፎንያስ ስራ አጥቼ ቤት እየዋልኩ ነው ለማለት ነው የተጠቀምኩት ሲል ይመልሳል። ጋዜጠኛ ሶፎንያስ ጉዳይ ነው፣ ታሞ ጸበል ገብቶ እንደነበረ ተናግሯል። እኛም አውርተናል። ተሻለው በኋላ በተሸጋሪ ኢንፎ ላይም ከቀረበ በኋላ ምናምን ያለበት ሁኔታ ታውቆ ዳሽካም ቲቪ ላይም ፕሮግራም ይዞ ጀምሮ ነበረ። በመሀል ፌስቡክ ላይ ስለሱ ተጻፈ። ከአንዳንድ ሰዎች ጋር በሜሴንጀር ያደረገው ልውውጥ እንግዲህ ከተመሳሳይ ፆታ ጋር ግንኙነት ጀምሯል ወይም ይፈልጋል የሚል ነው የተነሳበት። ይህን ክሊር ለማድረግ እግረኛው ሚዲያ ላይ መጥቶ ነበር። እንኳን ኮምፕሌንት ከሚያቀርቡት ከለውም ክላይማኖት ላይ ማለት ነው፣ ለማጥራት እስከመጣ ድረስ ተፍረጥርጦ ተወርቶ ነገሩ ክሊር መሆን ነበረበት። ስለዚህ ነገሩን ክሊር አርጎ የሚያወራበትን ሁኔታ ጥያቄዎችና ሁኔታ ነው ሲያመቻቸ የነበረው። መጥቶ አይ እኔ አርለው የምጸጸፋቸው እነዚህ የተጻጻፈው ሌላ ሰው ነው። ምክንያቱም ደግሞ በሌላ ሰው ስልክ አካውንት ገብቼ ነበረ፣ ፌስቡክ ሎጊን ብዬ ነበር። ከዛ ያ ሰው ለመ የተጻጻፈው ለመን ብሎ ጠየቀው። በእንደዚህ ነገር ሙድ እያያዘ ሊሆን ይችላል። ተመልሼ ስረት ውስጥ እንደገባ ፈልጎ ሊሆን ይችላል። እሱን ማወቅ አልችልም። ግን እስጋርግ ነበር ታያው ነበሩ ያን ሲጸጸፍ ሁለታችሁ ጋር ሎጊን ከሆነ እነዚህ ሜሴንጀር ላይ የሚለላኩትን ታየው ነበር ወይ ነው ጥያቄው። ከዚህ በኋላ ነው የከሬ ሄደው ጥያቄው ለምን ዝም አልክ ነው። አግባብ ጥያቄ ነው። ለእኔ አንድ የተላከለት ቮይስ ሜሴጅ ነበር እና ሌሎቹን አላሰማም ግን ማሳያ የሚሆን ነገር ትንሽ ስላለው ይህችን እስቲ ክፈተው ምናምን ይለዋል። ተከፈተ። በቃ አሁን እየሰራው ማለት በሳምንት ሁለት ቀን ስለሆነ ዜና የምሰራው ቤት ነኝ፣ የቤት እመቤት ነኝ፣ ቤት ውስጥ ነው ብሎ የቤት እመቤት ነኝ ይላል። እንዴት የቤት እመቤት ነኝ ብለህ ትገልጻለህ? ወንድ ልጅ ነህ። ስለዚህ የቤትና ቤትና ማለት አግባብ ነው ወይ የሚል ነው። ቤት መዋል ሚን ለመግለጽ ነው ነው የሚለው እሱ ጽሁፎቹ ግን ያው ሰቅጣጅ ሰቅጣጅ ናቸው። አይታቸዋል ተመልካቾችም አይተዋቸው ሊሆን ይችላል። እሱም መለጠፍ አልፈለገም ብዙ ሰዎች የተቃወሙት ማለት የእግረኛ ሚዲያ እኔ የምትቃወምኩ ስለ ባልደረቦቹ ያነሳውበት መንገድና እሱ እንዲገልጽበት የሞከረው ነገር አለ። ልክ ነው። እኔ ሲጀምር ኢንተርቪው ይሞከራል ለማለት እንደዚህ አይነት ሰዎችን አንድ ለማድረግ ጊዜው አደለም ብያስብ ስ ውስጥ እሱ ጊዜ የሚፈልግበት ታይነው ብዬ አስባለሁ። ሬዲዮም ላይ አለ መስራትም ምንም ማድረግ እና እነዛ ሰዎች ደግሞ የተባሉ ሰዎች ሌላ ላይ ደርሰዋል ብራንድ አምባሳደር ኩም ተብሎ ቢሆን ኖሮ በራሱ መሳነፍ ያን ነገር ትቶ ቢሆን ኖሮ ምን ተሰማ ብለህ ትጠይቃለህ። ሰው ሀፕን አድርጎ ያ ሰው ተጻጽፎ እሱን ለመጉዳት ተጻጽፎ ምናምን ግን ኢሚዲየትሊ አንተ ሰታየው በራስ ሎጊን አርገ ስገባ ሜሴጁን ምናምን ታይዋል። ይቅርታ መጠየቅ ካለብን የተላኩባችሁ ሰዎች ይቅርታ ከእኔ ቁጥጥር ውጭ ነበረ ብለ ያን ሰው ደግሞ ሲሪየስሊ መክሰስም ካለብን መክሰሶር ብቻ ማድረግ ያለብን ነገር ማድረግ አለብን፣ እንጂ ረ በቃ ተባረለ ዛበላይ ልጽ ይሄ ሰው ውጭ ነው ብሏል መጥቶ ያስረዳበት መንገድ አሳምነዋሉ የብትለኝ እኔም ሆኖም እንኳን ቢሆን መንፈስ ነው በሽታ ስለሆነ ምናም ሆኖ ሊሆን ይችላል። እኔ አይደለሁም ብሎ ያስረዳበት መንገድ ግን አሳማኛል ነው እያልኩ እኮ አይደለም። ግን ወይ ማስረዳት ብቃት ሊሆን ይችላል፣ በማቅረብ ያልቻላቸው ማስረጃዎች ሊኖሩ ይችላሉ። ምንድን ነው እንደ ሴት ቤት ተቀመጥ ነገር እንደ ስድብ አይደለም ሴትነት ስድብ ሆኖ ቤት መዋል ቀርቶ ሆኖ አደለም። ብዙ ጊዜ እናቶች ቤት ስለሚያሳድግ ምናምን፣ እዚህ ጋር ኮንቴክስቱ ይለወጣል። ለምን ዛጋ ጋር ክሊል ያረረከው ጉዳይ አለ የሆነ የምንደግፈው ምንወደው ባይምሯችን ደግሞ የሆነ ነገር አያረግም ብለን አምነን ያስቀመጥነው ነው። ሰው ሲሆንና እሱ ጋር ሲቀርብ ሊያናድድ ይችላል። ይሄ የአመለካከት ችግር ግን መልመድ አለብን። ግልጥ ያለ ጥያቄ መለመድ አለበት። ከመጣ ደር ታጠራን የመጣኸው እጠይቃለሁ። ፕሮቴክት ሊያደርገው ሞክሯል። ለምንድን ነው የሚያደርገው? እንደው ትክክለኛ ነው ለምን ካለበት የጤና ያ ወደ ስራ እየተመለሰ ያለ ልጅ ነው። በህመም ሰዓት ሰይጣን እንኳን ይህና ስንት ነገር ያስደርገል። መልካም ጊዜ ኢንቦርን ነው። የሴት ቋንቋ የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ፣ እንዲ ነበርኩ ምናም ስትል ሰማው። እዚህ ጋር ደግሞ የቤት መቤት ላይ ስትል ሰማው እና የተወሰነ እንደምትንም ስላየሁት ነው። ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶ ነው። በነገራችን ላይ አይታቸዋል። ጻፍካቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው። አቻቃልም አይኖራቸው እነሱ እነሱ የጽሁፉን አይቻቸዋለሁ ግን አልደግመው። እነሱ ሁሉ በአንተ የተጻጻፉ ናቸው። እንደገና ይህን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ እንደዚህ እንደዚህ የሚሰሩ ሰዎች ናቸው። እና እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ ሴም ታይም አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ አንተም ጋ ይደርሳል እሱም ጋ ይደርሳል እና ይሄ ሁሉ ሲሆን አንተ ምን አስተካከልክ ገብቼ ይሄ ሁሉ ሲጻጻፍ ወዲያው ክስት ላይ ቆየ ማለት በጣም ረጅም ጊዜ ሌላው ይቀርሽ ድምፁን ድምፅ አሁን የድምፅ ቴክስት አለ አንተ ጋር። በድምፅ ለሰው የላከው ሰላምታዎች ምናምን ነበሩ። እሺ እኮ ያንተን ድምፅ ከየት አገኘው? ድምፅም ሀካ ይደረግ ድምፅህም ላይ ተገቢ ያልሆነ ነገር ሰምቻለሁ። ይ የአዳሞቹ ወጣቶች ይህን ዱላ የያዙት ለእንስሳት አይደለም ህዝቡም ያለው ሰላማዊ ሰልፍ ሆኖ አይደለም፣ እጅግ የተከበረውን አንጋፋውን ጋዜጠኛ ሶፎንያስ ዋሲሁን ላይ ድብደባ ለማድረስ እጂ እጅግ የሚያስደነግጠው የአንጋፋው ጋዜጠኛ ምስጢር አደባባይ ወጣ። አንድ ወጣት እኔም እንዳንተ ነኝ ማድረግ እፈልጋለሁ ብሎ አውጣቶት ሚስጢሩን ዘርግፎ ከአዲስ አበባ አዳማ ድረስ ጠርቶ አስደብድቡት ቪዲዮና የድምፅ ግጆዎች ተለቀዋል። በዚህ ብቻ አላበቃም። የራቁት ቪዲዮን የላከለትን ከነጽሑፍ ማስረጃው አደባባይ ለቆታል። በዚህ ጉዳይ ከቀናት በፊት ለማስተባበል ጋዜጠኛው ድብደባ ደረሰብኝ ብሎ በደፈናው ያለፈበትን ትክክለኛ ምስጢር ዛሬ በምናሉ ሾው የዩቱብ ቻናላችን ሙሉ መረጃውን አጠናክረን ይሰንቀርበናል። አብራቸውን ቆዩ።